በስመ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ የተከበሩ አባታችን መጋቢ ስብሐት ቀሲስ ስብሐት ገብሩ የዚህ ታላቅ ደብር የመካነ ስብሐት የቅዱስ እስጢፋኖስ በቅዱስ ነት አለማርያም ቤተክርስቲያን ዋና አስተዳዳሪ፣ ሊቃውንተ ቤተክርስቲያን፣ ወንድሞች ዲያቆናት በዚህ ቅዱስ ስፍራ የተሰበሰባቸው የእግዚአብሔር ቤተሰቦች እንደምን አደራችሁ? ኧረ እንደምን አደራችሁ? አሜን። እግዚአብሔር ስሙ በእውነት የተመሰገነ ይሁን። ወንዶች በጭብጭባ ሴቶች ደግሞ በእልልታ አንድ የእግዚአብሔርን አመስግኑ። ለዚህ ታላቅ ታላቅ ክብረ በዓል ላደረሰን አምላክ ስሙ የተመሰገነ ይሁን። ቀጥታውን ወደ መጋቢ ስብሐት ቀሲስ ስብሐት ገብሩ እንሄዳለን። የተባረክ እግዚአብሔር አምላከ አበዊነ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘና ዓለም ስላሴ። የተከበሩ አባታችን መልአከ ሰላም ቀሲስ ዮሴፍ በቀለ በሜሪላንድ እስቴት የባልቲሞር ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ፣ ሊቁ አባታችን ቆሞስ አባ ገብረክርስቶስ ቄሰ ገበዝ ቀሲስ ኃይሉ፣ ቀሲስ ቢንያም፣ ወንድሞቻችን ዲያቆናት ማለቱን በስርዓተ መላእክት በሰማያውያን ኃይላት ምስጋና ሲያደምቁ ያደሩልን መርጌታ በቃሉ ከአባታችን ከሊቁ ከአባ ገብረክርስቶስ ጋር ሆነው ሁላችሁም የእግዚአብሔር ልጆች ለዚህ ልዩ ቅዱስ በዓል የተጠራችሁ የተመረጣችሁ፣ የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው እንዲል መጽሐፍ። እናንተ ስለቻላችሁ ሳይሆን እግዚአብሔር ስለረዳችሁ፣ ሁላችንም እግዚአብሔር ስለረዳን ይህን ጊዜ እንድናይ እንድናመሰግነው ሰብስቦናል። ና በእግዚአብሔር ስም እንዴት አደራች? እንደምን ከረማች? ምስጋና የባህርዊ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ተነግሮ ተሰፍሮ ተቆጥሮ ተለክቶ ተመጥኖ ተመዝኖ ተዘርዝሮ ተነግሮ ስለማያልቅ ስጦታው፣ ስለ ቸርነት ስራ ሁሉ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ ቅዱስ እዚ ቅዱስ ቅዱስ እግዚአብሔርን አምኖ ተጠግቶ የከበረበት ዛሬ ልዩ በዓል ነው። ዛሬ የመገለጥ በዓል ነው። ዛሬ የኃይል ብርሃን ነው። ዛሬ የጸጋ በዓል ነው። ዛሬ እግዚአብሔርና ሰው የተዋወቁበት ወይም እግዚአብሔር በሰው ጸጋውን አሳድሮ እግዚአብሔር የተገለጠበት እግዚአብሔርን የተጠጋ ሰው ቅዱስ ሰው ቅዱስ እስጢፋኖስ የከበረበት የተመረጠበት ቀን ነው። እኛም እንጂ ሳይገባን እግዚአብሔር ስለመረጠን ነው። በዚህ በቅዱሱ ተራራ የሰበሰበን ሙሴና ኤልያስ ከክርስቶስ ቀኝና ግራ ሆነው እዚያ ቅዱስ ተራራ ላይ ቅዱስ ጴጥሮስ እንደገለሰን በዚያ በቅዱሱ ተራራ ብርሃነ መለኮቱን አይተዋል። እኛ ደግሞ በዚህ በቅዱሱ ተራራ ሙሴ ያየውን ኤልያስ ያመሰገነውን ጴጥሮስ የገለጸውን ያነበበውን የሰበከውን ቅዱስ ሥጋውን ክቡር ደሙን ለመቀበል ከሰማያውያን ኃይላት ከመላእክቱ ከቅዱሳን ሁሉ ጋር ቅዱስ እስጢፋኖስ ባለበት ማህበረ በኩር ማህበረ ቅዱሳን ሁሉ አሉና በዚህ ህብረት ውስጥ ነው ያለ ነው ምመናል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ደስ ያለው ሰው ዝናውን ይበታል። የደስታ ቀን ነው ዛሬ። ቅዱስ እስጢፋኖስ እንደምታውቁት የከበረበት የተሾመበት የተሸለመበት ከፍ ከፍ ያለበት በፀጋ የከበረበት ልዩ ቀን ነው። ከሰባቱ ዲያቆናት አንዱና ዋናው ሆኖ ወስጢፋኖስ ልሎአ ጸጋ ወኃይል ጸጋና ኃይልን የተሞላ ቅዱስ እስጢፋኖስ ብሎ የሐዋርያት ስራ እንደዛ በልል ቅዱስ እስጢፋኖስ እንዲህ ሆኖ ለአምላኩ ስለታመነ የከበረበት የተሾመበት ቀን ነውእና እኛም እንጂ ሳይገባል እግዚአብሔርን እግዚአብሔር ብለን ሞልቶልን አይደለም። አላችሁላችሁ ከቃሉ ጋር ናችሁ። የሚቀመጡ ወንበራቸውን የያዙ ሌሎቻችሁ ግን ወደ ንግግሩ ሆኖ ቃሉ እግዚአብሔር ነው። ሞልቶልን አይደለም። እግዚአብሔር ስለረዳን የጎደለውን እንዲሞላ አምነን ትተነው እኮ የመጣ ነው። ብንሰራ ገሩ ይታወቃል። ስለዚህ ይቅርብኝ፣ በረከት ይበልጥብኛል፣ እግዚአብሔር ይሻለኛል። ከሰማያቱ ከቅዱስ እስጢፋኖስ በረከት አገኛለሁ። እሱ በስራ ገልጦታል። ክርስቶስን በስራ ስለገለጠው በክርስቶስ ስለታመነ አከበረው፣ ከፍ ከፍ አደረገው፣ አላቀው፣ አገነነው። እኔ ደግሞ ክርስቶስ ያገነነውን ክርስቶስን ብሎ ክርስቶስ ያላቀውን ጸጋ ያበዛለትን ቅዱስ እስጢፋኖስን ብከተል ያዋጣኛል። በረከት በጻድቅ ራስ ላይ ነው ተብሏልና በረከት አገኛለሁ ብለን ነውና የተሰበሰብነው ጸጋና ሀብተ ስልጣን የሆነ አምላካችን እግዚአብሔር ለሁላችንም በረከቱን ያድለን፣ በረከቱን ያድለን። ሊቃውንቱ ብዙ ደክመዋል በአገልግሎት እናንተም ደግሞ በማስቀደስም በስራ በዓለሙ ስራ ሁላችንም ደክመን ነው የምንመጣው። በሁሉ እናንተም ደክማችኋል። እንደ ድካማችን ግን አይደለም፣ እንደ ቸርነቱ እግዚአብሔር በጓጋ ያድለን። እንግዲህ መራ ግብሮቻችን ብዙ ናቸው። መራ ግብሮቻችን ብዙ ናቸው። የአንድ ሰው ስም አልጠራሁም። አባቶችን ስጠራ አውቄ ነው አውቄ ነው። ሰርፕራይዝ ቱ ሌለ ቀስ አድርጌ ልላችሁ ነው። እንደሱ ልፈልጌ ነው። ያው አንዳንዶቹ እንዲች እያቋረጥ እያደረጉ ያያሉ እያየቸው ነው የሚታይ ነገር ስለሆነ ዛሬ ቸሩ መድኃኔዓለም ፈቅዶልን ከኢትዮጵያ ከቅድስት ሀገር ሊቀ ትጉሃን መምህር ደረጀ ነጋሽ ዘይድየ በመካከላችን ተገኝተውልናል። ምስጋና ለእግዚአብሔር እግዚአብሔር ምስጋና ለእግዚአብሔር ምስጋና ምስጋና ለእግዚአብሔር። እንግዲህ ኢትዮጵያ ቅድስት ሀገር እያለን እሳቸውና እኔ በደንብ እንቀራረባለን። አንድ ደብር አብረን እናገለግል ነበር። ገዳማቱን በእሳቸው በእውነት ብዙ ምዕመናን አውቀዋል። ሌላውን ሌላውን እሳቸው በራሳቸው በሚሰጣቸው መርሃ ግብር ስለሚነግሩን እኔ ቀድሜ ምንም ልል አልወድምና። እግዚአብሔር እሳቸውን ከኢትዮጵያ ለእኛ በረከት ይዘውልን እንዲመጡ የእግዚአብሔርን ቃል እንዲያካፍሉን ገዳማቱ እንዲሰነበቱ እም የኢትዮጵያ እንዴት ናት? እኛ እዚህ ሆነን በዚህ በሚዲያ ኔትወርክ ከምናየው ይልቅ እሳቸው እዛ ሆነው እንደው እሳቸውንም ስላላስፈቀርት መናገር አይገባኝ ይሆናል እና ልናገርም እንጂ ቆይታቸውን ምናልባት አንዳንዶቻችን ወይም ብዙዎቻችን ናቅ ይሆናል። ብዙ ብዙ ነገር አለ ኢትዮጵያ ውስጥ የምታውቁት ነው። ግን ያን ሁሉ እሳቸው ሊናገሩ የወደዱትን የፈቀዱትን ብቻ በኋላ ከወንጌል ትምህርት ጋር ይነግሩናል። ከሱ በፊት ግን በመቅደስ መቀደስና ወንጌል መስበክ ብቻ ሳይሆን መዝሙር መዘመርም ጸጋ የተሰጣቸው አባቶች፣ ወንድሞች አሉ። መላከ ሰላም ቀሲስ ዮሴፍ በቀለ የደብረ ይራስ ቅዱስ ቤተክርስቲያን አስተዳዳሪ እሳቸው ይዘምሩልናል። እንዲሁም ደግሞ ዲያቆን ይርጋ ጥላሁን በቅዱስ እስጢፋኖስ በአዲስ አበባ ከኔ ጋር በአንድ ቤተ መቅደስ አብረን እንቀድስ የነበረ በዝማሬ ጸጋው እሱ ይዘምራል። እኔ ግን አልዘምርም። ዘማሪ ነው እና እኔ በወንጌሉ እና በቅዳሴ ሆነው እሱ ደግሞ ይዘምራል፣ ይቀድሳል፣ ይሰብካል። ስለዚህ እሱም ይዘምርልናል። ሌሎችም አባቶችም ወንድሞችም ይዘምራሉ። በኋላ ደግሞ ሁላችሁም አላችሁ አላችሁ፣ ከቃሉ ጋር ናችሁ። ታቦተ ሕጉን ይዘን የአየሩ ጠባይ ትንሽ ነው የሚቀዘቅዘው፣ አሁን ስኖ ታይምም ስላልሆነ፣ ስለዚህ እየዘምር ውደቱን አንድ ጊዜ እናደርጋለን። በደንብ ዘምሩ። ለጥምቀት ያልሆነ ቀሚ ሲባል የለ። ስለዚህ ዛሬ ጥምቀት ነው፣ በመንፈስ ቅዱስ የምንጠመቅበት የእውነት በአርባ በሰማንያ ቀናችን ተጠምቀናል። መንፈስ ቅዱስ ደግሞ በጸጋ ያጠምቀናል። የልጅነት ጥምቀት ጥምቀት ዱሮ ሰጥቶናል። ዛሬ ደግሞ በጸጋ ጸጋውን ሲያፈስብና በዝማሬ በእውነት ለእጆቻችን አንሳሳላቸው፣ ለጉልበታችንም አንሳሳ። ማለት ድካም አለ ይገባኛል፣ ግን ግድ የለም። እንደው ፍቀዱልኝ፣ በጣም አንድ ቃል ብቻ ልናገር። እዚህ ንግግር ላይ በቀጥታ ወደ ዝማሬው ነው የምናልፈው። ንግግሬን ማስረዘም አልፈልግም፣ ግን እንደው በእውነት ካስተዋል ነው እኔም ጭምር ነኝ፣ እናንተም ሁላችንም ስራ ቦታ በምንሰራበት ቦታ የግላችንም ስራ ይሆን ተቀጥረንም ይሆን፣ ታውቆታላቸው አይደል የብር ጉዳይ የኑሮ ጉዳይ። መቼም ብር የደም ስራችን ነው፣ የታወቀ ነው። ብር ከሌለ ምንም ሁሉ ነገር ችግር ነው። ግን ብርን እኛ ስናዘው እኛ ስናዘው ስናሰማራው እንጂ እሱ ሲያሰማራን ከሆነ በጣም አደገኛ ነው። በእውነት አቅል ያሳጣል አቅም ያሳጣል። እና ስራ ስንሰራ መጨረስ ያለብንን ስራ ሳንጨርስ ማረፍ እንድንችል ወይም እንድናርፍ ሰውነታችን እያስገደደን፣ ግን እናርፋለን፣ እናርፋለን በሞት አናርፍም።

ለመምጣት በጣም አርፍደን እንመታለን። አንዳንዶቻችን ማለት ነው። መቼም አሁን ሌላ ሰው ሌላ ዓለም ያለ ሰው ቢነግራችሁ እሱ ምን አለበት የኔን ድካማ ያቆጥራላችሁ። የሚነግራችሁ ሰው ግን እንደ እንደናንተ ያለ ሰው ነው። እንደ እናንተ በስራ የሚደክም ሰው ነው። ስለዚህ እኛ ነው እያልኩ ያለሁት። እና ለመንፈሳዊው አገልግሎት ጥርሳችንን ነቅሰን አንድ ቀን በአራት መቶ ይዘጋል ከሁሉ ነገር እናቀዋለን ያይደከምንለት የቤተሰብ ጉዳይም ቢሆን ሌላም ቢሆን ምንም ቢሆን ምንም ቢሆን ባራት ነው ተሚዘከረው። እናስቡ። እየደከመን እዚህ የምንደክምለት ነገር ግን በብዙ ሚሊዮን ከሚገመጠው በላይ በብር በሌላ ነገር ከሚገመተው በላይ ዋጋው ታላቅ መሆኑን አንዘንጋ ነው እንወቅ። አይደለም እናውቀዋለን፣ ግን አንዘንጋ ነው። አምላካችን እግዚአብሔር በቸርነቱ ከኛ ጋር ሆኖ እንዲባረክን ቅዱስ ፈቃድ ይሆነልን። በቀጥታ ወደ ዲያቆን ይርጋ ጥላሁን ዝማሬ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱ የሰበሰበን በምሕረቱ ያገናኘን ለዚህ ታላቅ ጸጋ የመረጠን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደምን አደራችሁ? አሜን። ያምላካችን የእግዚአብሔር ስም የተመሰገነ ይሁን። የተከበሩ አባታችን መጋቢ ስብዓት ቀሲስ ተስፋዬ ገብሩ ስብዓት ገብሩ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ የተሰበሰባችሁ ምእመናን ሕፃናትን ጨምሮ እግዚአብሔር በቸርነት ስላገናኘን ስሙ ይክበር ይመስገን። ሊቀትጓን መምህር ደረጀ እንኳን እግዚአብሔር በሰላም ከሁላችን ጋር እንድትገናኝ አመጣህ ስላየሁ ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በጥንት እንግዲህ በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በስብከት ወንጌል የጀርባ አጥንት ሆነው ካገለገሉት አገልጋዮች አንዱ ሊቀትጓን ደረጀ ነጋሽ ነውና በአንድነት ዛሬ ስለተገናኘን እንግዲህ እግዚአብሔር እናመሰግናለን። የምንዘምረው አንድ ዝማሬ ነው። እስጢፋኖስን የሚመለከት ይሆናል። ኦ እስጢፋኖስ ሰማዕት በዱስኪ ኦ እስጢፋኖስ ሰማዕት አክሊልን አገኘ ከጌታ በእውነት የሰማዕቱ የቅዱስ እስጢፋኖስ ሊቀ ዲያቆናት ረዴቱ በረከቱ ከሁላችን ጋር ይሁን።

ዘማሬ መልአክ ታሰማለህ። ወንድማችን ለዲያቆን ጋ ዘማሬ መልአክትን ያሰማለን በእድሜ በጸጋ ይጠብቅልን አባታችን አገልግሎት ሄደው፣ እኔ ጣልቃ ገባሁ እና በቀጥታ ወደ መዝሙር ልሂድ ነው፣ ጊዜ ላለመፍጀት። ከኔ ጋር ሆነን ደግሞ እግዚአብሔር እናመሰግናለን። የተከበሩ አባታችን መጋቤ ስብሐት ቀሲስ ስብሐት፣ የተከበሩ አባታችን ቆሞስ መጋቤ ከዋክት ገብረክርስቶስ ወንድማችን አባታችን ታላቁ መምህር እንኳን በደህና መጡልን። ሌሎቻችሁም ካህናት አባቶቼ፣ ወንድሞቼ እዚህ የተሰበሰባችሁ በሙሉ እንኳን ለዚህ ታላቁ ሁላችሁንም በሰላም በጤና በእሱ ዋንነት አደረሰን አደረሳችሁ። እግዚአብሔር አምላካችን ስሙ የተባረከ የተመሰገነ ይሁን። ከኔጋራ ሆነ ደግሞ እግዚአብሔርን ደስ ያለው ሁሉ እግዚአብሔርን ያመስግን አይደለም የሚለው። ስለዚህ ከኔ ጋራ ሆነ ደግሞ ሰዎች ደስ ይበለው በአምላካችሁ የሚለው መዝሙር አንድ ላይ በጋራ ሆነ አለ። ሁላችሁም ድምጻችሁን ከፍ